ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የእግር ማቃጠል፣ መደንዘዝ፣ መጠዝጠዝ እና ስሜት ማጣት የሚከሰትበት በርካታ መንስኤዎቹን እና በቤት ውስጥስ ምን ማድረግ አለባችሁ መፍትሄዎቹን በዚህ ቪዲዮ ላይ አጠር አድርጌ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የእግር ማቃጠል፣ መጠዝጠዝ፣ እንደ መውጣትና መውረድ ያለ ስሜትን ማጣት ወይም ደግሞ መደንዘዝ ያልተለመዱ የስሜት ህዋሳት ፓረስቴዣ ሲሆኑ ብዙውን ጊዜ የነርፍ መቆጣት ወይም የነርፍ ጉዳት መኖሩን የሚያመለክቱ ናቸው። እነዚህም ስሜቶች ከቀላል ምቾት ማጣት እስከ ከባድ ህመም ሊደርሱ የሚችሉ ሲሆን በአንድ ወይም በሁለቱም እግሮቻችሁ ላይ ሊከሰቱ ይችላሉ። የእግር ማቃጠል ወይም ደግሞ በርኒንግ ማለት ትኩስ የሚያም ስሜት ሲሆን ብዙውን ጊዜ በሌሊት በጣም ይብሳል። መጠዝጠዝና መንቀጥቀጥ እግሮቻችሁ ስትተኙ ተመሳሳይ ከአንዳንድ ስሜቶች ጋር ተመሳሳይ ስሜት ያለው የሞጋት ወይም ደግሞ የመንቀጥቀጥ ስሜት ነው የእግራችሁ መደንዘዝ ወይም ደግሞ ስሜት ማጣት ደግሞ በእግሮች ላይ የስሜት ወይም ደግሞ የህዋሳት መቀነስ ወይም ሙሉ በሙሉ መጥፋት ነው ታዲያ የእግር ማቃጠል መጠዝጠዝ እና የመደንዘዝ ዋና ዋና መንስኤዎቹን ልንገራችሁ የመጀመሪያው ፐሪፈራል ኒውሮፓቲ ወይም ደግሞ የዳርቻ የነርቭ ህመም የምንለው ነው። በአእምሮ ወይም ደግሞ በአከርካሪ አጥንትና በቀሪው የሰውነት ክፍል መካከል ምልክቶችን በሚያስተላልፉ የዳር ነርቮች ላይ የሚደርስ ጉዳት ነው። የተለመዱ መንስኤዎቹም የፐሪፈራል ኒውሮፓቲ ዋና መንስኤዎች የምንላቸው የስኳር በሽታ ካለ ይህ በጣም የተለመደው ዋና መንስኤ ነው። እንዲሁም የቪታሚኖች እጥረት በተለይ የቫይታሚን ቢ12 የቫይታሚን ቢ6 እና የፎሌት እጥረት ካለ፣ ከመጠን በላይ አልኮልን የምትጠጡ ከሆነ፣ እናም መርዛማ ንጥረ ነገሮች ወይም የተወሰኑ መድኃኒቶች፣ እንዲሁም ኢንፌክሽኖች እንደ ኤች አይ ቪ ኢንፌክሽን እና ላይም ዲዚዝ ያሉ ችግሮች ፐሪፈራል ኒውሮፓቲን ያስከትላል። ስለዚህ ዋናው መንስኤ ምንድን ነው? የነርቭ ችግር ነው። ሁለተኛ በስኳር በሽታ የሚመጣ የነርቭ ህመም ነው ዲያቤቲክ ኒውሮፓቲ የምንለው ከፍተኛ የደም ስኳር መጠን የነርቭ ፋይበርን ይጎዳል በተለይም በእግሮችና በእግር ጣቶች ላይ ምልክቶቹም ማቃጠል መጠዝጠዝ ስለታም ወይም ደግሞ የሚወጋ ህመም እናም መደንዘዝ ከእግር ጣቶች ወደ ላይ እየተዛመተ መምጣት ይከሰታል ሶስተኛ ደካማ የሆነ የደም ዝውውር ካላችሁ ነው ፐሪፈራል አርተሪ ዲዚዝ የምንለው የደም ወሳጅ ቧንቧ በሽታ ማለት ነው። የጠበቡ ወይም ደግሞ የተዘጉ ደም ወሳጅ ቧንቧዎች ወደ እግሮች የሚሄደውን የደም ፍሰትን ይቀንሳሉ። ምልክቶቹም የቀዘቀዙ እግሮች፣ በእግር ስትሄዱ ህመም፣ መደንዘዝና ቀስ ብለው የሚድኑ ቁስሎች ይሰማቸዋል ወይም ይከሰታሉ። አራተኛ የነርቭ መጭመቅ ወይም ደግሞ መታሰር ሲኖር ነው ነርቭ ኮምፕሬሽን ወይም ደግሞ ኢንትራፕመንት የምንለው ለምሳሌ በቁርጭምጭሚት አካባቢ ያለው የቲቢያል የነርቭ መጫን ይህ ታርሳል ተነር ሲንድረም የምንለው ነው። እንዲሁም የዲስክ መፈናቀል ወይም ደግሞ ሳያቲካ የምንለው ይህ በታችኛው የጀርባ አጥንት ላይ የተጎዱት የነርቭ ስሮች ወደ እግርና እግር ውስጥ መጠዝጠዝ፣ ህመም ወይም ደግሞ መደንዘዝን ሊያስከትሉ ይችላሉ። እንዲሁም ሞርተን ኒውሮማ የምንለው በእግር ጣቶች መካከል ያለው የነርቭ መቆጣት ነው። አምስተኛ ደግሞ የቪታሚኖች እጥረት ካለ ነው። በተለይም የቫይታሚን ቢ12 እጥረት የነርቭ ጉዳትን ሊያስከትልና መጠዝጠዝ ወይም ደግሞ መደንዘዝን ሊያስከትል ይችላል። ስድስተኛ ደግሞ በአልኮል ምክንያት የሚከሰት የነርቭ ህመም ነው። ረጅም ጊዜ አልኮል መጠጣት ነርቮችን ይጎዳል። እናም እንደ ቫይታሚን ቢ1 እና ቢ12 ያሉ አስፈላጊ ቪታሚኖችን ያሟጥጣል። ሰባተኛ ስር የሰደደ የኩላሊት በሽታ ካለ ነው። በደካማ የኩላሊት ስራ ምክንያት በሰውነት ውስጥ መርዛማ ንጥረ ነገሮች መከማቸት ነርቮች ላይ ተጽዕኖን ሊያሳድር ይችላል። ስምንተኛ የታይሮይድ እክሎች ካለ፣ ሃይፖታይሮይዲዝም የምንለው ዝቅተኛ የታይሮይድ መጠን ሜታቦሊዝምን ያዘገየዋል። ይህም ፈሳሽ እንዲከማችና ነርቭ እንዲጫን ያደርጋል። ዘጠነኛ ኢንፌክሽኖች ናቸው። እንደ ሽንግልስ፣ ኤች አይ ቪ፣ ሄፓታይተስ ሲ ወይም ደግሞ ላይም በሽታ የነርቭ መቆጣትና የእግር ስሜቶችን ማጣትንም ሊያስከትል ይችላል። አስረኛ ኬሞቴራፒ ወይም ደግሞ አንዳንድ መድኃኒቶች ናቸው። የተወሰኑ መድኃኒቶች እንደ ለካንሰር፣ ለኤች አይ ቪ ወይም ደግሞ ለሚጥል በሽታ የሚወሰዱ መድኃኒቶች የነርቭ መርዛማነትን ሊያስከትሉ ይችላሉ ማለት ነው። ስለዚህ በእግሮቻችሁ ላይ የሚከሰት የማቃጠል፣ የመደንዘዝ፣ የመጠዝጠዝ ወይም ደግሞ የስሜት ማጣት በርካታ መንስኤዎች እነዚህ ናቸው ማለት ነው። ታዲያ መቼ ህክምናን ማድረግ ይኖርባችኋል? እነዚህ ስሜቶች የማያቋርጥ ወይም ደግሞ እየተባባሰ የሚሄድ ከሆነ የጡንቻ ድክመት፣ የሚዛን መዛባት ወይም ደግሞ በእግሮቻችሁ ላይ ቁስለት ከታየባችሁ፣ የስኳር በሽታ ወይም ደግሞ የነርቭ ጉዳት ታሪክ ካላችሁ፣ በአንድ እግር ላይ ድንገተኛ መደንዘዝ ወይም ደግሞ ህመም ካለባችሁ፣ ይህ የነርቭ ወይም የደም ቧንቧ ችግር ሊሆን ይችላል። እነዚህ ምልክቶች የማይጠፉና የሚከሰቱ ከሆነ ህክምናን ማድረግ ይኖርባችኋል ማለት ነው። ታዲያ ጠቃሚው ነገር የደም ስኳር መጠን የተረጋጋ እንዲሆን ማድረግ አለባችሁ። ስኳር ታማሚ ከሆናችሁ ጠባብ ጫማዎችን ወይም ደግሞ ለረጅም ጊዜ መቆምን ማስወገድ ይኖርባችኋል። እጥረት ካለ ደግሞ የቫይታሚን ቢ ኮምፕሌክስ ቪታሚኖችን መውሰድ ይኖርባችኋል። አልኮል እና ማጨስን ማስወገድ፣ መደበኛ እንቅስቃሴ ደግሞ የደም ዝውውርን እናም የነርቭ ጤናን ያሻሽላል። እንቅስቃሴ ማድረግ ያስፈልጋል። እንዲሁም እግራችሁን ንጹህ እርጥበት የተላበሰ እና ቁስሎች ካሉ ደግሞ መፈተሽ ይኖርባችኋል ማለት ነው። ታዲያ የእግር ማቃጠል፣ መጠዝጠዝ እናም መደንዘዝን ለማስታገስ የሚረዱ የተፈጥሮ ህክምናዎች ወይም ደግሞ የቤት ውስጥ መፍትሄዎችን ደግሞ ልንገራችሁ። አንደኛ ሙቅ እና ቀዝቃዛ ውሃ ውስጥ መዘፍዘፍ ነው። ይህንን እንዴት ይረዳል? ሙቅ እና ቀዝቃዛ ውሃን መቀያየር የደም ፍሰትን ያሻሽላል፣ ጡንቻዎችን ያዝናናል፣ እንዲሁም የነርቭ ህመምን ወይም ደግሞ ብግነትን ይቀንሳል። ይህንን እንዴት ነው የምታደርጉት? አንድ ገንዳን በሙቅ በጣም የፈላ ሳይሆን እና ሌላውን ገንዳ ደግሞ በቀዝቃዛ ውሃ ሙሉት። ከዛም እግራችሁን በሙቅ ውሃ ውስጥ ከሶስት እስከ አምስት ደቂቃዎች መዘፍዘፍ፣ ከዚያም በቀዝቃዛ ውሃ ውስጥ ለአንድ ደቂቃ መዘፍዘፍ። ይህንን በቀን ከሶስት እስከ አራት ጊዜ ድገሙት። ብግነትን ወይም ደግሞ ኢንፍላሜሽንን ለመቀነስ ሁልጊዜ በቀዝቃዛ ውሃ መጨረስ ያስፈልጋል። ሁለተኛ በኤፕሰም ጨው እግራችሁን መዘፍዘፍ ነው። ኤፕሰም ጨው ወይም ደግሞ ሶልት፣ ማግኒዥም ሰልፌት ነርቮችን ያዝናናል፣ ህመምን ያቀላል፣ እንዲሁም የደም ዝውውርን ያሻሽላል። ይህ እንዴት ይደረጋል? ግማሽ ኩባያ ኤፕሰም ሶልትን ለብ ባለው ውሃ በተሞላ ገንዳ ውስጥ ጨምሩ ከዛም እግሮቻችሁን በቀን አንድ ጊዜ ከ15 እስከ 20 ደቂቃዎች መዘፍዘፍ ነው። ክፍት ቁስል ካለባችሁ ወይም ደግሞ የስኳር በሽታ እና የእግር ቁስለት ካለባችሁ ግን በፍጹም አትጠቀሙ። ሶስተኛ ደግሞ እርድ ነው። በእርድ ውስጥ ያለው ኩርኩሚን የሚባለው ንጥረ ነገር ከፍተኛ ጠቀሜታ አለው። በእርድ ውስጥ ያለው ኩርኩሚን ነርቮችን የሚከላከሉ እናም የደም ዝውውርን የሚያሻሽሉ ኃይለኛ አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት ባህርያት አሉት። እንዴት መጠቀም ትችላላችሁ? ግማሽ ሻይ ማንኪያ የእርድ ዱቄትን በአንድ ብርጭቆ ለብ ያለ ወተት ወይም ደግሞ ውሃ ውስጥ ቀላቅሉ። ከዛም በቀን አንድ ጊዜ ጠጡ። ወይም ደግሞ የኩርኩሚን ማሟያዎችን ወይም ደግሞ ሰፕልመንቶችን ሐኪም ካማከራችሁ በኋላ መውሰድም ትችላላችሁ። ግን በቤት ውስጥ የምትጠጡት የእርድ ውሃ ወይም ደግሞ የእርድ ወተት ተመራጭ ነው። አራተኛ እንቅስቃሴ ማድረግና መለጠጥ ነው። የደም ዝውውርን ያሻሽላል፣ እግር እና የእግር ጡንቻዎችን ያጠነክራል፣ እንዲሁም የነርቭ መጭመቅንም ይቀንሳል። በየሳምንቱ በአብዛኛው ቀናት ከ20 እስከ 30 ደቂቃዎች እንደ መራመድ፣ መዋኘት ወይም ደግሞ ብስክሌት መንዳት ያሉ እንቅስቃሴዎችን አድርጉ። አምስተኛ የነርቭ ድጋፍ ሰጪ ንጥረ ነገሮች ያሉት የተመጣጠነ ምግብን መመገብ ነው። ቁልፍ ንጥረ ነገሮችን የያዘ ቫይታሚን ቢቱ ዌልቭን አሁን ለምሳሌ ለማግኘት እንደ እንቁላል፣ አሳ፣ ወተትና በቫይታሚን ቢ12 የተጠናከሩ እህሎችን መመገብ፣ ቫይታሚን ቢሲክስን ለማግኘት ሙዝ፣ ሽምብራ እና ድንችን መመገብ፣ ቫይታሚን ኢን ለማግኘት ለውዝ፣ ሲርሶችን እንደ ተልባና ቺያ ሲርስና እንደ እስፒናችን መመገብ፣ ኦሜጋ ስሪ ፋቲ አሲዶችን ለማግኘት እንደ ተልባ፣ ቺያ ሲርስ፣ ዋልነትና የአሳ ዘይቶችን ወይም ደግሞ ፋቲ ፊሾችን መጠቀም ያስፈልጋል። እነዚህ ንጥረ ነገሮች ነርቮችን ይጠግናሉ፣ የደም ፍሰትን ያሻሽላሉ፣ እንዲሁም መጠዝጠዝን በተፈጥሮ ይቀንሳሉ። ስድስተኛ እግሮቻችሁን በተፈጥሮ ዘይቶች ማሸት ወይም ደግሞ ማሳጅ ማድረግ ነው። ማሳጅ የደም ፍሰትን ያነቃቃል፣ ብግነትን ይቀንሳል፣ እንዲሁም የነርቭ ህመምን ያረጋጋል። ማሳጅ ለማድረግ ምርጥ ዘይቶች አሁን ለምሳሌ የኮኮናት ዘይት አንቲ ኢንፍላማቶሪ የሆነና የሚያቀዘቅዝ ነው። የካስተር ኦይል ወይም ደግሞ የጉሎ ዘይት የደም ዝውውርን ይጨምራል። የዌራ ዘይት ወይም ደግሞ ኤክስትራቨርጂን ኦሊቭ ኦይል ደግሞ በአንቲ ኦክሲዳንት የበለጸገ ነው። በትንሹ አሙቁትናም ከመተኛታችሁ በፊት እግሮቻችሁን ከ10 እስከ 15 ደቂቃዎች በቀስታ ማሳጅ አድርጉት። ሰባተኛ ደግሞ አፕል ሳይደር ቬኒጋር ነው። አፕል ሳይደር ቪኒጋር የደም ስኳርን ያመጣጥናል፣ የነርቭ ጤናን ይደግፋል፣ እንዲሁም አንቲ ኦክሲዳንቶችን ይሰጣል። አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን በአንድ ብርጭቆ ለብ ያለ ውሃ ውስጥ ከጥቂት ማር ጋር ቀላቅላችሁ በቀን አንድ ጊዜ ጠጡ። ስምንተኛ የዝንጅብል ሻይ ነው። ዝንጅብል የደም ዝውውርን ያሻሽላል፣ እንዲሁም አንቲ ኢንፍላማቶሪ ባህርያትም አሉት። እንዴት መጠቀም ትችላላችሁ? አንድ የሻይ ማንኪያ የተፈጨ ዝንጅብልን በአንድ ኩባያ ውሃ ውስጥ ከአምስት እስከ ሰባት ደቂቃዎች አፍሉት። ከዛም በቀን ሁለት ኩባያ ጠጡ። ወይም ደግሞ ሻዩን ደግሞ በእግራችሁ ላይ እንደ ሞቅ ያለ ማሻ ወይም ደግሞ እንደ ፓድም መጠቀም ትችላላችሁ። ዘጠነኛ ዮጋ እናም ዘና ያሉ ዘዴዎችን መለማመድ ነው። ዮጋ ማድረግ ጭንቀትን ይቀንሳል። የነርፍ ኦክስጅንን ያሻሽላል፣ እንዲሁም አጠቃላይ የነርቭ ጤናንም ይጨምራል። ጥልቅ መተንፈስና ማሰላሰል ደግሞ የነርቭ ውጤትን ወይም ደግሞ ውጥረትን ይቀንስላችኋል፣ ነርቫችሁን ጤናውን ያሻሽላል። አስረኛ በቂ ውሃ መጠጣት ነው። የውሃ እጥረት ደምን ያወፍራል እናም የደም ዝውውርን ይቀንሳል። ይህም መጠዝጠዝን ያባብሰዋል። በየቀኑ ቢያንስ ከስድስት እስከ ስምንት ብርጭቆ ውሃን መጠጣት ይኖርባችኋል። በአጠቃላይ የእግር መደንዘዝ፣ መጠዝጠዝ፣ ማቃጠል ወይም ደግሞ ምንም ምልክቶችን ወይም ደግሞ ስሜት ማጣት ምልክቶች የማያቋርጡ ከባድ ወይም ደግሞ እየተባባሱ ከሆነ ወይም የስኳር በሽታ ካለባችሁ ግዴታ ሐኪምን ማየት አስፈላጊ ነው። የተፈጥሮ መፍትሄዎች ምልክቶቹን ለመቆጣጠር ቢረዱም ስር ያለው መንስኤ እንደ የነርቭ ህመም ወይም ደግሞ የደም ዝውውር ችግሮች ወይም የስኳር በሽታ ችግሮች በህክምና ባለሙያ መታከም ይኖርበታል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁ። በቀጣይ ደግሞ የእግር ማቃጠል፣ መጠዝጠዝ መደንዘዝና ስሜት ማጣትን የሚያቀሉ ወይም ደግሞ ሪቨርስ የሚያደርጉ ምግቦችና ቫይታሚኖችንም ደግሞ ቪዲዮ የምሰራላችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ላለሁኝ ጥያቄያችሁን በኮመንት ላይ አስሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው